እያደመጣችሁ የምትገኙት የእሁድ ጠዋቱን ብስራት ስፖርትን ነው። ከብስራት ኤፍ ኤም 101.1 ሬዲዮ ጣቢያ በቀጥታ በመንሱር አብዱልቀኒ ኦፊሻል ዩቲውብ ቻናል በኩልም እንዲሁ በመላው ዓለም በቀጥታ እየተደመጠ ይገኛል። የዕለቱን አጋሮቻችንን መልእክቶች አድምጠናል። ከልብ እናመሰግናቸዋለን። ይህ ፕሮግራም ለአድማጮች እንዲቀርብ የእነርሱ እገዛ በቀላሉ የሚገመት አይደለምና የሁሉም ምርጫ የሆነውን አቢሲኒያ ባንክን ከልብ አመሰግናለሁ። የስፖርት ትጥቅ አምራችና አቅራቢው ዋናው ሐምሌ 17 ቀን የቀድሞውን የሴኔጋል ብሔራዊ ቡድንና የሊቨርፑል አጥቂ ኤልሃጂ ዲዩፍን በብራንድ አምባሳደርነት ወደ አዲስ አበባ ያስመጣል። ይመጣል ኤልሃጂ ዲዩፍ። ዋናው ደግሞ የሰሜን አሜሪካ ኢትዮጵያን ውድድርም ይፋዊ ትጥቅ አቅራቢና ስፖንሰር ነው። ክፍያም በቀላሉ የሚላችሁ ኢትስዊችም ሌላው ፕላቲኒየም ስፖንሰራችን ነው። ሴሌክት አካዳሚና ጊዮን ጋዝም እንዲሁ ይፍ የእሁድ ጠዋቱ ፕሮግራም ለእናንተ እንዲቀርብ የበኩላቸውን ድጋፍ አድርገዋልና ምስጋና የላቅ ያለ ነው። እስቲ ወደ ውጩ እግር ኳስ ደግሞ አለፍ እንበል። የሰሞኑ ትልቁ ጥያቄ በተለይ በሀገራችን እግር ኳስ ደጋፊዎች ዘንድ ትልቁ ጥያቄ ትልቁ ኤክስፔክቴሽን ልበል፣ በአርሰናልና በማንቸስተር ዩናይትድ ደጋፊዎች ዘንድ ማንን ያስፈርም ይሆን የምደግፈው ክለብ የሚል ነው። አርሰናልም ማንቸስተር ዩናይትድም ራሳቸውን ለማጠናከር የየራሳቸውን ጠንካራ ደካማ ጎኖች፣ የፋይናንስ ጠንካራ ደካማ ጎኖችን ይዘው ወደ ገበያ ወጥተዋል። ይሁንና በዩናይትድ በኩል ከማቲያስ ኩኛ በስተቀር እስካሁን ድረስ ፈረመ የተባለ ወይም ደግሞ ለዝውውር ሁሉን ነገር ጨርሰዋል ከመፈረም በስተቀር የተባለ ተጫዋች የለም። ብራያን ቡሞም ትላንትና ብሬንትፈርድ ሁለተኛውን የዩናይትድን ኦፈር እንዳልተቀበለ ዜናውን ሰምተናል። እሱም ከብሬንትፈርድ መልቀቅ እንደሚፈልግ ለክለቡ እንዳሳወቀ ሲዘገብ ቆይቷል። ከዛ ውጪ እገሌን እገሌን ሊያስፈርም ነው የሚለውና በድርድር በድርድርም ከክለቡ ሰዎች ጋር ወኪሎቹ እየተደራደሩለት ያለ ተጫዋች አለ አንድም ይሁን ሁለት ሶስትም በአርሰናል በኩል የጨረሱ አሉ፣ የፈረሙ ግን የሉ። ማርቲን ዙቢሜንዲን በሉ የኖርጋርድን በሉ ይሄ ከቫሌንሲያ የሚመጣው ተከላካይም ድርድሩ ወደፊት ተጉዟል ይላሉ። አድቫንስድ ነው፣ ግን ደግሞ አልፈረሙም። እንግዲህ በአዲሱ ሳምንት አሁን ነገ በሚጀመረው የሁለቱ ተጫዋቾች ዝውውር ይፋ ይሆናል ተብሎ ይጠበቃል። ወይ ሰኞ ወይ ማክሰኞ በስራ አንዱ በስራ ቀን ወይ ሮብ አይታወቅም። ግን በሚቀጥለው ሳምንት ተብሎ ፕሮግራም ተይዞለታል። ስለዚህ አርሰናልም ቢሆን አሁን ያስፈረመው ተጫዋች የለም ማለት ነው፣ እስከዚህ ሰዓት ድረስ። ይፈርም ዘንድ የተስማማው ግን ከአንድ በላይ ተጫዋች አለ። አሁን እንግዲህ በዚህኛው የዝውውር ወቅት ላይ አርሰናል አማካይ ክፍሉን አጠናክሯል በዙቢ ሜንዲና በኖርጋርድ ተከላካይ ቦታውንም እንዲሁ መሃል ተከላካዩን ለማጠናከርም ጥረት ላይ ነው የሚገኘው። አጥቂ ለማምጣት ደግሞ ከሁሉ በላይ ገበያው ላይ እየሰራ ነው የሚገኘው። ሁኔታዎች ግን ነገሮችን የጎተቱት ይመስላል። ደጋፊዎች ውሳኔው አልፈጠነም የሚል ጭንቀት ላይ ነው የሚገኙት። ክለቡም ራሱ አፋጥኖ እነዚህን ዝውውሮች ማጠናቀቅ እንዳለበት፣ በተለይ ከቅድመ ውድድር ዘመን ዝግጅት መጀመር በፊት እንዲሆንለት ሚኬል አርቴታ ስለመጠየቁ ሲዘገብ ቆይቷል እና አሁን እንግዲህ አንድ ሀያ ቀን ገደማ ይቀረዋል ፕሪሲዝኑ። በእነዚህ ሀያ ቀናት አሁን ባልኩት የሚያስፈልጉ ተጫዋቾች ሁሉ ተጠቃለውለት እንዲመጡ ከጠየቀ አርቴታ፣ ያ ዘገባ ስህተት ከሌለው ዘጠኝ ቁጥር አጥቂን ከዛ በፊት አስፈርሞ ወደ ዝግጅቱ የመግባት ቀዳሚ ግዴታ አለበት። የቅድሚያ ቅድሚያ ሊሰጠው የሚገባ ጉዳይ ይሆናል። ከዚህ በኋላ ነገር ግን ዘጠኝ ቁጥር ማምጣት ብቻ በቂ አይደለም። የአርሰናልን የአምናውን ድክመት ለማረም የሚለው ሐሳብ ትኩረታችንን ወደ ግራ ክንፍ ክሪኤቲቭ አጥቂ ላይ እንዲዞር ያደርጋል። በግራ ክንፍ በኩል ሁለት ተጫዋቾች ቦታ እየተቀያየሩ ሰዓት እየተሻሙ ሲጫወቱ ቆይተዋል 2425 ላይ ትሮሳርና ማርቲኔሊ በአዲሱ ሲዝን ግን በእነዚህ ተጫዋቾች መቀጠል የ2024/25ን የቡድኑን የማጥቃት ድክመት መድገም ነው የሚል እምነት ደግሞ በአርሰናል ከፍተኛ ቴክኒክ አመራሮች ዘንድ ያለ ይመስላል። ካቻምና አርሰናል የዋንጫ እድሉን ያጣው ይሄ አሁን ከተጠናቀቀው ሲዝን በፊት 2022/23 2023/24 ካየን ተከላካዩ ክፍል ነው በድክመት ሊታይ የሚችለው። አጥቂው ጥሩ ነበረ። ዘንድሮ ደግሞ እንግዲህ በተጫዋቾች መጎዳት ምክንያትም፣ በተለይ በሳሊባ መጎዳት በዛኛው ሲዝን አርሰናል ተጎድቶ እንደነበር እሱን ታሳቢ አድርጌ ነው እንደዚህ ነው። በዚህኛው በ24/25 ደግሞ ተከላካዩ የሚታማ አልነበረም። ጋብሪኤል ማጋሌስ ተጎድቶ እንኳን የአርሰናል ተከላካይ ክፍል ጠንከር ያለ ነው የሚታማኸው። ሁሉም የሚስማማበት አርሰናልን ከዋንጫ ተፎካካሪነት ብሎም ከዋንጫ አሸናፊነት ያጎደለው የጎል አስቆጣሪ ጨራሽ አጥቂ እጥረት ነው የሚል ነው። አርሰናል ይሄ ጎድሎታል በአዲሱ ሲዝን የግድ ይህን አሟልቶ መምጣት አለበት የሚለው በደጋፊው ዘንድ ብቻ ሳይሆን በራሱ በአሰልጣኝ አርቴታም ዘንድ ያለ ግምገማ ነው። ቢችል በጃንዋሪ ዘጠኝ ቁጥር አስፈርሞ ቢሆን ደስ ከተናገረው መነሻነት ግን አላደረገውም። አልቻለም ነበር፣ ቅር ብሎኛል ሲል ነበር እና አጥቂ ተጫዋቾች ተጎድተውበታል፣ እና ሌላ ተተኪ አጥቂ በጃንዋሪ መጥቶ ቢሆን ኖሮ የቡድኑን ጎል የማስቆጠር አቅም ከፍ ያደርግለት ነበር። ያ ባለመሆኑ ምክንያት አርሰናል ለዋንጫ ሳይፎካከር፣ እሺ ተፎካክሯል እንበል፣ ግን የነበረው ርቀት ከሊቨርፑል ጋር በነጥብ ሰፊ ነው። ከሲቲ ጋር የነበረው አይነት እንኳን አልነበሩ እና አጥቂውን ያጎደለው ተከላካዩ ሳይሆን ቀደም ያሉት ዓመታት ደግሞ ተከላካዩ እንጂ አጥቂው አልነበረም። ችግሩ የነበረ ድክመት የነበረ ከጉዳት ጋር ተያይዘው ምክንያቶች ሊቀርቡ ይችላሉ። እዚህ ጋር አሁን ክሊኒካል ፊኒሸር ወይም ደግሞ የጎል ዕድሎችን ያገኘ ሁሉ ያገኘው ጎል የሚያስቆጠር አጥቂ አርሰናል ያስፈልገዋል ሲባል 24/25 ላይ የነበረውን አጠቃላይ አፈጻጸምን በመገምገም ቡካዮ ሳካ በጉዳት ያልተጫወተባቸው ወራት ነበሩ። ማርቲን ኦዴጋርድ በጉዳት እንዲሁም ደግሞ በታክቲካዊ ምክንያቶች ወደኋላ ተስቦ እንዲጫወት የተገደደባቸው ጨዋታዎች ብዙ ናቸው። የሳካ ተቀያሪ እንዲሆን የመጣው ራሂም ስተርሊንግ እርባና ቢስ ሆኖ ሲዝኑን ጨረሰ። የትሮሳርና የማርቲኔሊ ደግሞ ብቃት የሚጠበቀውን ያህል አልሆነም። የግራ ክንፍ የፈጠራ ብቃት መዳከም ወይም የግራ ክንፍ የፈጠራ ብቃት ኢንኮንሲስተንሲ የመዋዠቅ ጉዳይ አርሰናል የበለጠ የጎል እድሎችን እንዳይፈጥር ተጨማሪ ጎሎችን እንዳያስቆጥር ምክንያት ሆኖለታል። የኦፕታ አስገራሚ ስታቲስቲክስ ልንገራችሁ። እነሱ ከስታቲስቲክስ ርዕሰ ዜና መፍጠር ይችላሉ። 202324 እና 202425 ያለፉትን ሁለት ሲዝኖችን አነጻጸረና ኦፕታ አርሰናል እኮ በጨዋታ በአማካይ ባስመዘገበው የጎል ሙከራ በየጨዋታው የሶስት ሙከራ ልዩነት አለ አለ ቀደም ሲል ያለው የነበረው ሲዝን በሾት ፐርጌም በሶስት ይበልጥ ነበር፣ ከተጠናቀቀው አሁን ከ2425 ይልቅ አያችሁ። በጎል ሙከራ እንኳን ከካቻምና አምና አምናም በለው አሁን ያበቃውን ከካቻምና አምና አርሰናል በጣም ወርዷል እና በየጨዋታው ላይ የሶስት የጎል ሙከራዎች ቅነሳ አድርጓል። አስቡት በየጨዋታው ላይ በሊጉ እንኳን ሰላሳ ስምንት ጨዋታ ላባዙት። ከዚህ ሁሉ የጎል ሙከራ ምን ያህልን ያስቆጥሩ ነበረ? የተሻለ አጥቂ ቢኖራቸው ኖሮ የተሻለ አጥቂ ሲባል የግድ ዘጠኝ ቁጥር ብቻ አይደለም አጥቂ አማካዮችም የተሻለ አፈጻጸም ቢኖራቸው ፐርፎርማንስ ቢኖራቸው ኖሮ ብላችሁ አስቡት። የውድድር ዘመኑ ድምር የጎል መጠን በአስራ ሰባት ፐርሰንት ነው የቀነሰው። ከካቻምና የልቃምና በኮንቨርሽን ሬት የጎል ዕድልን ወደ ጎል በመቀየር የተመዘገበው ነጥ ውጤትም በጣም እንዳሽቆለቆል ያሳየው የሚያሳየው የኮንቨርሽን ሬት ማሽቆልቆል ደግሞ የበለጠ በአርሰናል ውስጥ እነ ሚኬል አርቴታን ያስደነገጠ ነገር ሆኖ 2024/25 የተጠናቀቀው ውድድር ዘመን አንድ ጎል ለማስቆጠር አርሰናል ስምንት የጎል ሙከራዎችን ይሞክር ነበር። ቀደም ባለው ሲዝን ግን አንድ ጎል ለማስቆጠር ሰባት ሙከራዎችን ነበር ይሞክር የነበሩ። በጨዋታ በአማካይ አንድ የጎል ሙከራ ልዩነት አለው አላቸው። ሁለቱ ሲዝኖች ስንት ጨዋታን የተጫወተው በአንድ አባዙት፣ እንግዲህ ምን ያህል ቀንሶ እንደመጣ ለጎል የተሞከሩ ወይ ግብ ጠባቂ አዳናቸው ወይ ብዙ ነው። እነዚህኞቹ አይ ቲንክ ኦን ታርጌቶች ናቸው። ቀደም ሲል ያልኩት በጨዋታ በአማካይ የሶስት ጎል ልዩነት አለ በሁለቱ ሲዝኖች መካከል ነው። በአጠቃላይ ሁሉንም ይሄኛው ደግሞ ኦንታርጌት ከስምንት ኦንታርጌት አንድ ጎል የሚያስቆጥር አይነት ቡድን ነው ይሄ የተጠናቀቀው ሲዝን፣ በዛኛው ደግሞ ከሰባት አንድ የሚያስቆጥር ነው እና ልዩነቱን እዩት፣ ብዙ ነው። አርሰናል 2023 24 ላይ 91 ጎል አስቆጠረ ላይ 69 ጎል አስቆጠረ። ሌላውን ዝርዝር ሳንገባ እንኳን ይሄ ልዩነት ጉልህ መሆኑ እንኳን የ22 ጎል ልዩነት አለ ማለት ነው በሁለቱ ሲዝኖች መካከል በሊጉ ላይ ብቻ ሌሎች ውድድሮችን ሳንጨምር። 2324 ላይ 637 ሙከራዎችን ሞክሮ 97 ጎሎች 91 ጎሎች አስቆጥሯል። 2425 ላይ ደግሞ 552 ሙከራዎችን ሞክሮ 69 ጎሎች አስቆጥሯል። በጎል ሙከራም በአጠቃላይ ኦን ኦፍ ታርጌት በጎል ሙከራን በሉት በተቆጠረ ጎልም በሁለቱ ሲዝኖች መካከል ያለው ልዩነት እድገት ሲጠበቅ ጭራሽ ማሽቆልቆል ነው የታየው መጠኑ ብቻ ሳይሆን ኤፊሽንሲውም ያሳስባል ወርዷል በጣም የሙከራ ጥራት መቀነስ ውድ አድማጮች ጉልህ ስለሆነ እነ ሚኬል አርቴታ ኦፌንሲቭ ጨዋታቸውን ከኋላ ጀምሮ እንዴት ማሻሻል እንዳለባቸው ሲያስቡ ቆይቷል። ከዚህ በፊት እንዳልኳችሁ ነው አጥቂ ባይገዛ እንኳን የዙቢመንዲ መምጣት ራሱ አጥቂውን ማገዝ ነው። አርሰናል በተወሰኑ ሜትሮች ወደፊት ተጠግቶ እንዲጫወት የሚያስችለው አይነት ስድስት ቁጥር ነው። ማርቲን ዙቢመንዲ ቢልድ አፑን ያፋጥንልሃል። ኳስ ከኳስ ጋር ምቾት የሚሰማው መስመር ሰንጣቂ ኳሶችን በማቀበል በኩል ብቃት ያለው ስለሆነ ቡድኑ ቶሎ ቶሎ ወደፊት እንዲጠጋ ከኳስ ጋር ያደርገዋል። ይሄ ብቻ ሳይሆን የዙቢሜንዲ ስድስት ቁጥር ቦታ ላይ ባለመዋል ሪያል ሶሴዳድ ላይ ከነበረው ለስፔን ብሔራዊ ቡድን ከሚሰጠው ጥቅም ከተነሳ ስድስት ቁጥር ቦታ ላይ በአርሰናል ቦታ እሱ ሲሰለፍ እነ የቢልድ አፕ ጉዳይ የማያሳስብ ስለሆነ እነ ኦዴጋርድም እነ ዴክላን ራይስም ይበልጥ አድቫንስድ ነምበር ኤት ሆነው ወደፊት ተጠግተው ኳስ እንዲጠብቁ ያስችላቸዋል። በፊት ግን ያው ችግሮች ስላሉ ይመለሳል ኦዴጋርድ ለማገዝ ቢልድ አፕ። ይሄ ልጅ ግን ለብቻው ፊቱን አዙሮ እንኳን ኳስ ሲቀበል ወደ ግብ ጠባቂው በመጀመሪያው ፌዝ ላይ የሚሆን በሁለተኛው ፌዝ ላይም የተዋጣለት በቢልድ አፕ ሰከንድ ፌዝም ፈርስት ፌዝ ላይ እና የእርሱ መምጣት በራሱ አርሰናልን የበለጠ ወደ ተጋጣሚ ፍጹም ቅጣት ምት ያስጠገዋል ካልን ጨራሽ አጥቂ ከገባ ደግሞ ብቃት ያለው ከተሰለፈ ደግሞ የተጋጣሚን ተከላካይ ወደኋላ ስለሚስብልህ የበለጠ እንዲያፈገፍግ ተጋጣሚ ያደርገዋልና እና አርሰናል ይበልጥ በተጋጣሚ ግማሽ ሜዳ ላይ የመቆየት ዕድል ይኖረዋል። ይሄ እንግዲህ የፈጠራ ብቃትን ይጠይቃል ዘጠኝ ቁጥሮች ካሉ ጎል ፈጻሚዎች ካሉ ጎል አቀባዮች ሊኖሩ ይገባል ተጫዋች ማይፈጠርለት ከሆነ ማስቆጠር አይችልም አጥቂ አጥቂ ተጫዋች ማለት ነው በብዛት ዘጠኝ ቁጥሮች ፈጠራ ይፈልጋል ፎልስ ናይኖች ራሳቸው ሰርተው ያመጣሉ ሌሎችንም እነሱም ያጫውታሉና ጋብርኤል ማርቲኔሊ በዚህ በኩል ሁለት ጠንካራ ጎኖች ነበሩት በግራ በኩል ሲሰለፍ ሁለት ጠንካራ ጎኖች በማጥቃት እና በመከላከል። ነገር ግን ከሁለቱ ጠንካራ ጎኖች በዚህ ረገድ የሚፈለግበትን የመጨረሻ የውሳኔ ጥራት ያለው ውሳኔ በማሳለፍ ግን የሚታማ ነበር። ሁለቱ ጠንካራ ጎኖቹ ምንድን ናቸው? ከተከላካይ በስተጀርባ መሮጥ በሚለው፣ አርሰናል ከተከላካይ ጀርባ የሚሮጡ አጥቂዎች የሉትም ነበር። በተለይ ዘጠኝ ቁጥር አጥቂ የለውም በቡድን ውስጥ። አሁን ከተጋጣሚ ተከላካይ በስተጀርባ በብዛት ይሮጣል የሚባለው ጋብርኤል ማርቲኔሊ ነው። አንድ መቶ ስልሳ ስድስት ጊዜ ይህንን አድርጓል፣ ባለፈው የውድድር ዘመን ኦፕታ እንደሚለው ይሄ ቢሃይንድ ዲፌንስ ራን በሚባለው ማለት ነው። ከሁሉም አጥቂዎች የተሻለ ደግሞ የተጋጣሚን ተጫዋቾች እግር በእግር ተከትሎ ለመከላከል የመሞከር ስራ፣ ትራክ ባክ የማድረግም እንደዚሁ ማርቲኔሊ በጣም ጠቃሚ ተጫዋች ሆኖ ከአርሰናል ተጫዋቾች ሁሉ በትራክባክ አንደኛ ነው። ነገር ግን ይሄንን ወደ ሊጉ አምጥተን ካነጻጸር ነው በሊጉ ላይ ከተከላካዮች ጀርባ መሮጥ በሚለው እንደነ መሐመድ ሳላህና ሉዊስ ዲያዝ አይደለም። በሊጉ ቶፕ ቴን ውስጥ ነው ያለው። በዚህ ረገድ ሳላህና ዲያዝ የመሳሰሉት ቶፕ ፋይፍ ውስጥ የሚቀመጡ ናቸው። በሊጉ አምስት ምርጥ ተጫዋቾች ይሄ ከተከላካይ በስተጀርባ የሚሮጡ አጥቂዎች ተርታ ውስጥ ነው ያሉት። እርሱን ግን ለማግኘት ቶፕቴን ነው ማየት ያለብን እና ማርቲኔሊ በዚህ በኩል የፈጠራ ብቃቱን የመጨረሻውን ዲሲዥን ሜኪንግ ማሻሻል አለበት። ሃያ አራት ዓመቱ ነው። ዓመታት አሉት እርግጥ ለማሻሻል። ነገር ግን ከማርቲኔሊ ጋር ከዚህ በኋላ መቀጠል ማለት በአርሰናል የበለጠ ተገማችነት ማምጣት ስለሆነ ሚቻል ከሆነ በማርቲኔሊ ቦታ ላይ ሌሎች ተጫዋቾችን ለማምጣት ለማምጣት ተወስኗል የሚቻል ከሆነ ምለው ማርቲኔሊ ከተሸጠ፣ በተለይ ምክንያቱም ቅድሚያ የሚሰጣቸው ሌሎች ቦታዎች ስላሉ አጥቂ መግዛት አለበት፣ በጀቱ እንዳይጨርስበት ያሰጋል። ነገር ግን ማርቲኔሊ አሁን በባየር ሙኒክ ሲፈለግ ነበር ሲባል ነበር፣ አንድ ወቅት ላይ እነ ቢልድ ሲዘግቡ ነበር። ግን የባየር ሙኒክ ፍላጎት አቅም አግኝቶ ደግሞ ለድርድር የበቃ አይደለም እና ይሄ ስታቲስቲክስ በራሱ ይነግረናል አርቴታ የበለጠ ኦፌንሲቭ አርሰናል ይዞ ለመምጣት ዘጠኝ ቁጥርና በተለይ የግራ ቦታውን ማጠናከር፣ በግራ በኩል የፈጠራ ብቃት ደካማ ነው። ቅድም ያልኳቸው ጠንካራ ጎኖች እንዳሉ ሆነው ማርቲኔሊ ወደ ፍጹም ቅጣት ምት ሳጥን ውስጥ ሲገባ የመጨረሻ ውሳኔውን አሁን እስታቱ በጣም የወረደ ነው። አፈጻጸሙ የሚታማል እና ይሄንን ከፍ ለማድረግ ከማርቲኔሊ የተሻለ ተጫዋች ፍለጋ ወደ ገበያ ከወጣ አስብ ከ24 ዓመት የብራዚል ኢንተርናሽናል ተጫዋች ከእርሱ የበለጠ ተጫዋች ሮድሪጎ ይሻላል ብለን ለሮድሪጎ ግዢ አርሰናል ከወጣ ብዙ ማሰብ አለበት። አንድ ሪያል ማድሪድ ይሸጠዋል ወይ? የሮድሪጎ ጉዳይ እንኳን በሮ የተከፈተ ይመስላል። በሪያል ማድሪድ በኩል መውጣት ትችላለ የተባለ ነው ይመስል እሱን ሉጣ ሉጣ ስላለ። ነገር ግን አርሰናል ከሌሎች ጋር ተወዳድሮ ሮድሪጎን መቅጠር ይችላሉ። አንድ ሪያል ማድሪድ የሚጠይቀውን ክፍያ መክፈል ይችላሉ መነሻ መደራደሪያ ሂሳብ 77 ሚሊዮን ከዚያ ደግሞ ሮድሪጎ የሚጠይቀውን ደሞዝ መክፈል ይችላሉ። እነዚህን ነገሮች ማሟላት ከቻለ ከደሞዙ መዋቅር አንጻር በጣም ከባድ ነው። አዎ ማለት በቶሎ መመለስ ከባድ ነው። አርሰናሎች ማሰላሰል አለባቸው። ለሮድሪጎ የሚገባውን ቢከፍሉ እንኳን ሌሎች ተጫዋቾች ጥያቄ ያነሱባቸዋልና መዋቅሩን መጠበቅ ግድ ይላቸዋል። ግን እንደ ሮድሪጎ ያሉ ተጫዋቾች ሊቀይሩት ይችላሉ። ከዛ ውጪ ግን ያነሰ ብቃት ያለውን ተጫዋች ማምጣት እንደው የግራ ክንፉን መልክ ይቀይረው ይሆናል በሌላ ተጫዋች ሊተካ ይችል ይሆናል እንጂ ከማርቲኔሊ በላይ ውጤታማ ክሬኤቲቭ የሆነ አጫወት ይዞ ለመምጣት ያስቸግራል። የግድ ነው። አርሰናል በግራ በኩል የፈጠራ ብቃቱን ለማጎልበት ከግራ በኩል ጎል በመፍጠርና ጎል በማስቆጠር ተጠቃሚ ለመሆን ከማርቲኔሊ በላይ አቅም ያለው ተጫዋችን ማምጣት አለ። ያ ፖቴንሻል ዋጋ ያስከፍላል። ዋጋ ይሄንን ነው አሁን በቀጣዮቹ ሳምንታት የምንመለከተው